ተመልሰናል። አድማጮቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ነው የምትገኙት። ፕሮግራሙ ፉትቦል ካፌ ነው። የሻምፒዮንስ ሊግ ጨዋታዎችን እያነሳን ነው የምንገኘው። ዛሬ ምሽት በባርሴሎና ሜዳ የሚደረገውን ጨዋታ እናንሳ። ባርሳ የመጀመሪያውን ጨዋታ አሸንፏል፣ ግን የአንድ ጎል ልዩነት ነው ያለው፣ ይህም ጨዋታ ቢሆን ስለዚህ ምንም ነገር ሊፈጠር የሚችልበት ጨዋታ ነው። ነገር ግን ባርሴሎና ደግሞ ያለውን አቋም እናውቃለን በዚህ የውድድር አመት። ይህንን ጉዳይ እንመልከተው። ከቤንፊካ ጋር የሚደረግ ጨዋታ ነው በጊዜ የሚደረግ ጨዋታ መሆኑን ግን የሊቨርፑል ነው እንደዚሁ። ይህንንም ጨዋታ ለማየት እድል ይሰጣል። ግን ባርሳ በሐዘን ውስጥ ሆነ የሚያደርገው ጨዋታ ነው እንመልከተወኝ ጉዳይ። አዎ በሐዘን ድባብ ውስጥ ሆኖ የሚያደርገው ጨዋታ ነው። ምክንያቱም በቀደም ከኦሳሱና ጨዋታ መጀመር በፊት የባርሰሎና ዶክተር ህይወታቸው አልፏል። መቼስ እግር ኳስን አንዳንድ ጊዜ ሰዎች እንደሚሉት ሀያ አምስት ከኔ የሚበልጥ የለም ብለው የሚያስቡ ትልቅ ኢጎ ያላቸው ተጫዋቾች ያሉበት ኢንቫይሮንመንት ነው ብለው በጣም ትራንዛክሽናል በሆነ አስተያየት የሚያዩት ሰዎች አሉ። በተለይ በትልልቅ ቡድን ባርሰሎና፣ ሪያል ማድሪድ፣ ማንቸስተር ሲቲ፣ ሊቨርፑል፣ ኢንተር ወይ እንደዚህ ባየር ሚኒክስ ፔዤ ስትሆኝ መልበሻ ክፍሎቹ እንደዚህ በጣም ትልልቅ ኢጎ ባላቸው ተጫዋቾች የተሞላ ነው ይላሉ። ግን ሙሉ እውነት አይደለም። ምክንያቱም የ ሪሌሽንሽፖች አሏቸው። የግድ ከተጫዋቾቹ ጋር ከአሰልጣኝ ቡድን አባላቱ ጋር ምናምን ብቻ ሳይሆን ከሌሎች ሰዎች ጋር የሚፈጥሯቸው ግንኙነቶች አሏቸው እና በእነዛ ግንኙነቶች ምክንያት ልክ እንዲህ አይነት ትራጄዲ ሲፈጠር ሀዘን ይኖራል። አሁን በቀደም ጋቪ ቢያባብሉት ቢለምኑት ሁሉም እምቢ ብሎ ነበር በቃ ማልቀሱን ማቆም አቅቶት ሲባል ነበር። ለምሳሌ አፌክት ያደርጋቸዋል በእነሱ በእለት ተእለት ግንኙነታቸው ውስጥ ትልቅ ስራ ያለው ሰው ሲሆን እና አብረው ብዙ ይጓዛሉ። ወደ ሌሎች ሀገራት ለምሳሌ ቻምፒየንስ ሊግ ጨዋታ ለማድረግ ባለፈው ሳምንት ወደ ፖርቱጋል ሄደው ነበር። ወደ ሞንቴ ካርሎ ሄደዋል። ወደ ተለያዩ ከተሞች ሄደዋል። ሁሌ ያኮምፓኒ ያረጋቸው ሰው ነው። ይሄ ሰው ካርሌስ ሚኛሮ የሚባል ዶክተር ነው በጣም የሚወደድ ቁጥብ እና ዝምተኛ የሚባል ሃንሲ ፍሊክ ከመጡ በኋላ በዴኮ ዲዛይን የተደረገ አዲስ የባርሰሎና የሕክምና ዲፓርትመንት መዋቅር አለ። እዛ መዋቅር ውስጥ ትልቅ ድርሻ የነበራቸው ሰው ናቸው። የባርሰሎና ተጫዋቾች ያው እንደምታቂው በአውሮፓ እንደ ነገ ጨዋታ ሊደረግ ሲል ተጫዋቾቹ በየቤታቸውን የሚኖሩት ግን እንደ ነገ ጨዋታ ሲኖር እንደ ዛሬ ተሰባስበው ሆቴል ነው የሚያድሩት። እንደዛ ነው ልማዱ እና የባርሰሎና ተጫዋቾች ሆቴል ካርሎስ ሚኛሮም ሆቴል አብረዋቸው ነበሩ። እነሱን ወደ ስቴዲየም የሚወስደው አውቶቡስ ከኦሳሱና ጋር ለመጫወት ሲመጣ ለተጫዋቾቹ የዶክተሩ መሞት አልተነገራቸው። በጨዋታ ላይ የሚያክማቸው ዶክተር ነው እና አንዳንድ ሕክምና ባለሙያዎች የእሱ ስታፍ አባላት የሆኑ ሌሎች ሰዎች ግን የታለ? ለምን ቀረው? አውቶቡስ ውስጥ ለምን አልተሳፈረም? እያሉ ይጠይቁ ነበር። በኋላ ሄደ ወደ ስቴዲየም ዶክተሩን ሳይዝ። የዶክተሩ የሆቴል ክፍል በር አልተከፈተም፣ በፖሊስ ፍቃድ ተጠይቆ ነው በኋላ የጸጥታ ሰዎች የገቡት እና የዶክተሩን ሕልፈት ያዩት። ሰኞ እሁድ ከሰዓት ነው የነበረው። ከጨዋታው መጀመር ጥቂት ሰዓታት በፊት ነው አውቶቡስ ውስጥ አልነበሩም። ምስታፉ ነው እንግዲህ ለምን ቀረ ምናምን ተጫዋቾቹ አያውቁም። እስከዛ ድረስ ወደ ስቴዲየም ሲሄዱ ስለዚህ ሞት የሚያውቁት ነገር አለ። ወደ አውቶቡሱ ሲሳፈሩ ግን ዶክተሩ ህይወታቸው አልፏል እና ወዲያው እንደተሰማ የትኛውም የዶክተሩን ህልፈት በተመለከተ መረጃ ሊክ እንዳያደርግ ደግሞ፣ ባርሰሎና በዚህ የታወቀ ከመቼው ስፖርት ወይም ሙንዶ ወይም ራዲዮ ካታሉኛ ወይም እዛ ያሉት ብዙሃን መገናኛዎች መረጃዎቹ እንደሚያገኙ ታታቂ ወዲያው ይነገራል። አንዱ ፍርሃት የነበረው መረጃው የሚወጣ ከሆነ የዶክተሩ ቤተሰቦች የቤተሰባቸውን አባል ህልፈት በፕሬስ ሊያውቁ ነው ማለት ነው እና እሱ በጣም አስደንጋጭ ነው። ስለዚህ እሱ እንዳይሆን በተቻለ መጠን ይሄ ጉዳይ ከእግር ኳስ ከምን በላይ ስለሆነ መረጃ ኢንፎርሜሽኑ በደንብ መያዝ አለበት። በዚህ መሀል ነው ባርሰሎና ለላሊጋ ጥያቄ ያቀረበው ጨዋታውን ማድረግ የምንችል አይመስለንም የሚል ለባርሰሎና ነው እዳው። ምክንያቱም በጣም ፓክድ የሆነ ካሌንደር ነው ጨዋታ የሚያደርጉበት ጊዜ አሁን አስቸጋሪ ነው በጣም ግን አንዳንዶቹ ነገሮች ከህይወት ጋር ከሞት ጋር ሲተያዩ በጣም ኢንሲግኒፊከንት ናቸው። ስለዚህ ለላሊጋ እናያለን ተጫዋቾቻችንን የተጫዋቾቻችንን ስሜት ግን ጨዋታውን ማድረግ የምንችል አይመስልንም። በኋላ ለካርሎስ ሚኛሮ ባለቤት ራሳቸው ፕሬዝደንቱን የደወሉት ላፖርታ የባርሰሎና ፕሬዝደንት ነኝ እንደዚህ ግን መጀመሪያ ለዶክተሩ እናት ነው ስልክ ገና በጣም ወጣት ነው ለነገሩ አርባ ሁለት አመቱ መሰለኝ፣ ወጣት ነው በእድሜ መልበሻ ክፍል ውስጥ በኋላ ፕሬዚደንቱ ገብተው ራሳቸው ሲናገሩም፣ በተለይ ለአንዳንዶች በተለይ ለዳኒ ኦልሞ ነው የተባሉ። ለዳኒ ኦልሞ አንደኛው የአባቱ የረጅም ጊዜ ጓደኛ ነው። አባቱ ፕሮፌሽናል አሰልጣኝ ናቸው፣ የዳንኤል ኦልሞ አሰልጣኝ። ስለዚህ እዛ የኦልሞ አባት የሚያሰለጥኑት የድሮ ቡድን ውስጥ ዶክተር ሆኖ ሰርተዋል። የፋሚሊ ሐኪም ናቸው፣ የቤተሰብ የፋሚሊ ዶክተር ናቸው፣ የቤተሰቡም ሐኪም ናቸው። ረጅም ጊዜ የሚተዋወቁ ናቸው። እና ከባድ ነበር ለሀንዚ ፍሊክም፣ ለሁሉም ሰው ከባድ ነበር። በኋላ ተጫዋቾቹ የወጡ ሶሻል ሚዲያ ላይ ሀዘናቸውን ሲገልጡ አይተናል። ትላንትና በስዌተት ዴፖርቲቫ ልምምድ ከመጀመራቸው በፊት የአንድ ደቂቃ የህሊና ጸሎት አድርገው ነው ልምምዳቸውንም የጀመሩት፣ አሰልጣኝ ሀንዚ ፍሊክም ተናግረዋል። በነገራችን ላይ ትላንትና የባርሰሎና ሰዎች ተጫዋቾቹ በጣም አፌክተድ ስለሆኑ ከተጫዋቾቹ መካከል ቢያንስ አንዱ ይፋዊ ጋዜጣዊ መግለጫ መስጠት አለበት እና ጠይቆ በብርቱ ሀዘን የሀዘን ስሜት ውስጥ ስለሆነ ያለ ነው። ተጫዋቾቹን ይሄ የሚዲያ ኮሚትመንት ይዝላላቸው፣ መናገር አይችሉም በሚል ጋዜጣዊ መግለጫ የሰጠ የባርሰሎና ተጫዋች የለም። አሰልጣኙ ብቻ ናቸው የሰጡት። አሰልጣኙም ትልቅ ጦት ነው። ታላቅ ሰው እና ታላቅ ዶክተር ነበር ለቡድናችን፣ በጣም አስፈላጊ ለክለቡም፣ ልክ እንደዚሁ የቡድናችን አባል የነበረ ሚስ የምናደርገው ሰው ነው። ግን ህይወት እንደዚህ ነው። የሚል ነገር ነው የተናገሩት። ስለዚህ ትላንትና ልምምዳቸውን ከመጀመራቸው በፊት እንዳልኩት የአንድ ደቂቃ የህሊና ጸሎት ኦብዘርቭ አድርገዋል። ከዛ ደግሞ ዛሬ ዩኤፋን ጠይቀዋል። ጨዋታው ከመጀመሩ በፊት በተመሳሳይ የአንድ ደቂቃ የህሊና ጸሎት ስቴዲየም ውስጥ ለማድረግ ስራችን ነው። እንግዲህ ህይወት መቀጠል አለበት አሉ። ስለዚህ ዛሬ በአእምሮ በቀልብ መዘጋጀት አለብን። ትልቅ ጨዋታ ነው። ለሱም ስንል ማሸነፍ አለብን ብለዋል። ሶስት ሰዎች ቅድም እንዳነሳሁት ሁለቱ ተጫዋቾች ዳኒ ኦልሞና ጋቪ ናቸው። በጣም አፌክትድ የሆኑት ዳኒ ኦልሞ የረጅም ጊዜ ግንኙነት ስላለው ነው ከዶክተሩ ጋር በቤተሰብ ጭምር። ጋቪ ግን በቅርብ ጊዜ ዛሬ ስንት ነው? አንድ ወር ሆነዋል። ከአላቬስ ጋር ሲጫወት ተቀይሮ ሲወጣ ወደ ሆስፒታል ሲወሰድ ታስታውሻለህ አይደለም? ከአንድ አላቬስ ተጫዋች ጋር ተጋጨና ወደቀ፣ ሁለቱም ወደቀ። ያኛው በስትሬቸር ነው ይወጣ። ጋቪ ተነሳና እንዲሁ በደመነፍስ ምናምን ጨዋታውን ቀጥላለኋል። በኋላ ሙቪ ስታር ያን ያሰራጨውን የቪዲዮ ኦዲዮ ድምጽ ሰምተሹ ከሆነ ቀኑ ስንት ነው ዛሬ ይሉታል? ኮንከሽን የሚባለውን በጣም አደገኛ ነው። ቀኑ ስንት ነው ምን አውቄ ብሎ ነገር ይመልሳል። ቀኑን ማያውቀው ሶ ልክ አልነበረም። ከዛ ጨዋታው ስንት ሰዓት ነው የጀመረው እኔ እንጃ ሁለት ሰዓት እያለ ይመልሳል እና ሮናልድ አራውሆ ደና አይደለም ወንድሜ፣ ደና አይደለም ኤርማኖ፣ ደና አይደለም ናምን ይሏል ይመጣል። በቃ ዝም ብሎ በደመ ነፍስ ነው ጨዋታው ሊቀጥል ይሞክር የነበረው እና ሀንዚ ፍሊክ ያንተ ውሳኔ ነው። ኮንካሽን ሲሆን የጭንቅላት ጉዳት ሲሆን ዶክተሩ ነው መወሰን ያለበት፣ የዶክተሩ ውሳኔ ነው። ዶክተሩ አይቶ አንድም በጣት አስቆጥሮ ወይም እንደዚህ ቀን ቤዚክ ኢንፎርሜሽን ጠይቆ ነው ጨዋታውን መቀጠል ያለበት። ጋቢ አያውቅም ምና ዝም ብሎ ብቻ በደመነፍስ እንዴት እንደሆነ ጨዋት ይለል በኋላ አትችልም ብለው ዶክተሩን የወሰኑት እና ሕይወቴን አድኖልኛል ብሎ ነው የሚያስቡ። ምክንያቱም በኋላ በጣም አደገኛ ስለነበር ወደ ሆስፒታል ቶሎ መወሰድ ነበረበት በአምቢውለንስ። እንዲህ አይነት ታሪክ አላቸው ከዶክተሩ ጋር አንዳንዶቹ ተጫዋቾች እና በጣም አዝኖ ነበር ሲባል ነበር እንግዲህ መጫወት አለባቸው ይሄን ጨዋታ ማድረግ አለባቸው ግን በስሜት በኩል ቀላል ስሜት አይመስለኝም። ግን አሰልጣኙ መጫወት አለብን ከባድ ነው ግን ለካርሌስም ነው የምንጫወተው፣ ለሱ ይህን ድል ለሱ መስጠት እንችላለን፣ ማበርከት እንፈልጋለን አሉ። አሰልጣኙም ልክ እንደዚሁ ዶክተር ሪካርድ ፕሩኛ የሚባሉ የባርሰሎና የእሱ አለቃ፣ የካርሌስ ሚኛሩ አለቃም እሳቸውም፣ ያው አጋራቸው ነው በጣም አፌክትድ ሆኗል ይባላል። ባርሰሎና እንዲህ አይነት ትራጀዲዎች አሉት ለነገሩ ለምሳሌ ቲቶ ቪላኖቫ ህይወቱ ያለፈ ጊዜ በጣም ትልቅ ሀዘን ነበር። በነገራችን ላይ ከጆዜ ሞሪኞ ጋር በአንድ የላሊጋ ሲዘን ብዙ ነጥብ በመሰብሰብ ጣምራ ባለ ሪከርድ ነው ከአንድ አመት በፊት ጆዜ ያደረጉት፣ በሚቀጥለው አመት እሱ አደረገው። መቶ ነጥብ ነበር። ግን ረጅም ጊዜ የቆየ ከኖቬምበር 2011 ጀምሮ የካንሰር ነበረ ህመም ነበረበት እና የጓርዲዮላ ረዳት ነበር። ስለ ጓርዲዮላ ስናነሳ አንድ አንስተ ነዋል ቲቶ ቪላኖቫን ወደ ኒውዮርክ ሄደ ሁሉ ታክሞ ሁለት በሶስት አጋጣሚዎች እየተመለሰ ለማሰልጠን ሞክረው ነበር። መጨረሻ ላይ ግን ህይወቱ አልፏል። ፕሪሲዝን ጀመረ ግን አልቻለም። መጨረሻ ላይ ህይወቱ አልፏል። የኢኒየስታ የስምንት ወር ልጅ ህይወቷ ሲያልፍ እንደዚሁ በጣም መረበሽ ተፈጥሮ ነበር ይባላል። በመልበሻ ክፍል ውስጥ ከሪያል ቫያዶሊድ ጨዋታ በፊት የአቢዳል ህመም አቢዳልም ልክ እንደዚሁ በሳንባ ውስጥ ቲዩመር ነበረበት። ቲዩመሩ ካንሰረስ ነው እና ሰላሳ አንድ አመቱ ብቻ ነበር ያን ጊዜ ሁለት ሺህ አስራ አንድ ማለት ነው። ማርች በቃ በዚህ አካባቢ ወቅቱ እንደዚህ ነበር። በኋላ ግን አገገመ። ከዛ ህክምናው በኋላ አገገመና በዌምብሊ በነበረው ጨዋታ ማንቸስተር ናይትድን አሸንፈው ቻምፒየንስ ሊግ ሲወስዱ አምበሉ ፑዮል ነው። ቀጥሎ ያለው አንበር ቻቪ ነው። ግን ቻምፒየንስ ሊግ ዋንጫውን ያነሳው አቢዳል፣ ከዛ ስላገገመ ግን፣ 2012 ላይ እንደገና ሪላፕስ አጋጠመውና የጉበት ትራንስፕላንት አስፈልጎት ነበር። ክራይፍ ክራይፍ ያጨሳል፣ ረጅም ጊዜ እስኪሞትም አጭሷል። አደገኛ ነው። አሁን ቴክ ቮይቼቼዝኒ ያጨሳል እና ራያካርድም ያጨስ ነበር በቀን አርባ ሲጋራ አጨሳለሁ። ቼንስ ሞከር የሚባለው ሲጋራ በሲጋራ ላይ የቀጣጠለ የሚያጨስ የነበረው ራያካርድ ግን የሆነ ጊዜ በቃ በዛው ምክንያት ኤልፍላኮ የሚሉት ክራይፍ ታመመና ሆስፒታል ገባ እነ ቻርሊ ሬክሳች ነበሩ የእሱ ረዳት ያሰለጥኖ የነበሩት ሲመለስ ሎሊፖፕ ይዞ ተመለሰ ያው ለሚያጨሰው አንድ ሱስ እንዲተው ማድረጊያ መንገድ ስለነበር እና የክራይፍ ከሎሊፖፕ መመለስ ጋር ናም እንደዚህ ብዙ ወሬ ነበር ግን በጣም አስደንጋጭ ነበር የእሱም እንደዛ መሆን ኪኒ የሚባል አንድ ተጫዋች ነበራቸው ድሮ አስራ ዘጠኝ ሰማኒያዎቹ ላይ ለረጅም ጊዜ ታግቶ ነበር ለሀያ አምስት ቀን። የሮማሪዮ አባት ታግተው እንደዚሁ ትልቅ ጭንቀት ነበር፣ ልክ የሉዊስ ዲያስ አባት በኮሎምቢያ በታገቱ ጊዜ እንደነበረው አይነት። የክራንክል የሚባል አንድ አጥቂ ነበራቸው። እሱና ባለቤቱ የደረሰባቸው የመኪና አደጋ የሁሊዮ ሴዛር ቤኒቴዝ ይሄ ድሮ ተጫዋች ነው። ኡረጋዊ ተጫዋቻቸው በጣም ነው የሚወዱት ቤኒቴዝን። ስለ በ27 ዓመቱ ነው ድንገት ህይወቱ ያለፈው ነው። ባርሰሎና እንዲህ አይነት ትራጀዲዎች አሉት። በፊዮረንቲና እንደዛ ነው። ፊዮረንቲናም አስታውሳሉ። እንዲ አይነት ብዙ ሀዘኖች አሉበት። ለማንኛውም ከእኚህ ዶክተር ህልፈት በኋላ የሚደረግ ጨዋታ ስለሆነ ባርሰሎናን በተመለከተ ያለው ድባብ ከባድ ነው። የሀዘን ስሜት ያለበት ነው። ትላንትናም አንዳንድ ፎቶግራፎች እንዳየ ነው የባርሴሎና ተጫዋቾች የሜሞሪያሉን ሀዘኑን ለመጋፈል ሲሄዱን ፊታቸው ላይ የሚታየው ስሜት ሁሉ የጥልቅ ሀዘን ስሜት ነው። ግን ደግሞ ያው መጫወት አለባቸው ሜዳ ውስጥ ከባድ እንደሆነ አውቃለሁ። ሁለት ሺ 17 ላይ ትዝ ይለኛል ቱሀል ከዶርትሙንድ ሰዎች ጋር እንደተጣሉበት ነገር ያ የሞናኮ ጨዋታ ሲደረግ የቦሩሲያ ዶርትሙንድ አውቶቡስ ላይ ጥቃት ተፈጽሞ ነበር። በኋላ የሽብር ጥቃት ነው ተብሎ ተፈራገ። ሌላ ሰው የግለሰብ አጀንዳ ያለው ሰው ነበር አውቶቡስ ውስጥ የገባው። ማርክ ባርትራ ቆስሎ ሁሉ ከስንት ጊዜ በኋላ ነው አሁን በቤትች የሚጫወተው ሰው የተመለሱ እና ጨዋታው እንዴት እንደ ተአምር ነው እስካሁን ድረስ ያ ጨዋታ መደረጉ በማግስቱም ቢሆን እና ቱሀል ከነ ቫትስከ ጋር ከነ ዞርክ ጋር አንዱ የተጣሉበት ምክንያት ይሄ ጨዋታ በዛ ጊዜ በዛ አስደንጋጭ ኤክስፒሪየንስ ማግስት መደረግ የለበትም የሚል ነው። ባርሰሎና በዚህ የሀዘን ስሜት ውስጥ ሆኖ ጨዋታውን ያደርጋል። ግን ቀላል ጨዋታ አይሆንም። አንድ ለዜሮ ብቻ ነው። ባለፉት ሰባት ጨዋታዎች መቶ ሀምሳ አንድ ሙከራ ያደረገ ቡድን ነው ቤንፊካ። በጣም ኃይለኛ የማጥቃት ቡድን ነው። የማንቸስተር ዩናይትድ ወጣት ተጫዋች የነበረው አልበርት ካሬራ በቀደም እንዳየነው ማጥቃት ላይ በጣም ጎበዝ ነው። አትሮኮግሉ፣ ቅድም ያልኩት ፓቪሊዲስ፣ ብዙ ጎሎች የሚያስቆጥሩ ተጫዋቾች አሏቸው። በቀደም እንዳነሳሁት ሁለት የ አካዳሚያቸውን የሚጠቀሙ ናቸው። ባርሰሎና በዚህ ውድድር ዘመን 14 ከአካዳሚ የወጡ ተጫዋቾችን በዋናው ቡድን ተጠቅሟል። 14 ቤንፊካ ውስጥ ደግሞ 9 23 ከሁለቱ አካዳሚዎች የወጡ ተጫዋቾች ለየቡድኖቻቸው ይጫወታሉ። የአካዳሚ ፍሬያማነት ባንዲራዎች ናቸው ሁለቱ። የሚለየው ምን መሰለሽ? ቤንፊካ ቤርናርዶ ሲልቫን ያወጣል ወይ ጎንካሎ ራሞስን ወይ ዣኦ ኔቬስን ወይ ሩበን ዲያስን ወይ የሆነ ተጫዋች ያጎለብትና ደህና ጆዋ ፌሊክስን የሆነ ለመሸጥ ሲደርስ ይሸጠዋል። ድሮም ሩይ ኮሽታ የክለቡ ፕሬዚደንት አሁን ትልቅ ተጫዋች ነበር። ባርሰሎና ለመሸጥ አይደለም፣ ለዋናው ቡድን ለመጠቀም ነው። የፋይናንስ ሀቅ ነው ግን፣ ይሄ ባርሰሎና ከቤንፊካ የበለጠ ሀብታም ነው፣ በቅርብ ዓመታት የፋይናንስ ችግር ቢኖርበት ሁለት ሺ አስር ላይ ሁለት ሺ አስር የባሎንዶር ሽልማት ሲሰጥ፣ ሶስቱ የመጨረሻ እጩዎች ሜሲ፣ ቻቪ ኢኒስታ ነበሩ። ሶስቱም የባርሰሎና አካዳሚ ፍሬዎች ናቸው። የስፔን ብሔራዊ ቡድን የዓለም ዋንጫ ሲያሸንፍ በፍጻሜው ጨዋታ ሰባት የባርሰሎና ተጫዋቾች ነበሩ። ብዙዎቹ የላማሲያ ውጤቶች ናቸው። አሁን ላሚን ያማልን፣ ፓው ኩባርሲን፣ ማርክ ካሳዶን ሌሎችም ብዙ ተጫዋቾች በዋናው ቡድን ውስጥ እናያለን። ቤንፊካ በቅርብ ጊዜ ብቻ ጆ ካንሴሎ፣ ጆ ፌሊክስ፣ ቤርናርዶ ሲልቫ፣ ሩበን ዲያስ በትርፍ ደግሞ ባለፈው አስር አመት የቤንፊካን ያህል ከሽያጭ ብዙ ያተረፈ የለ። ባለፈው አስር አመት ከአካዳሚ ከወጡ ተጫዋቾች ሽያጭ ብቻ አምስት መቶ አስራ ስድስት ሚሊዮን ዩሮ ያተረፈ ነው። አሁንም ይወጣሉ ተብሎ የሚጠበቁ ተጫዋቾች አሉት። በቀደም እንደ ጠቀስኩት በአምስት በአርባ ዘጠኝ አውሮፓ ትልልቅ ሊጎች በቀደም ተከተል ብዙ ተጫዋቾች የሚጫወቱት ከቤንፊካ የወጡ ተጫዋቾች ናቸው። ዘጠና አራት ባርሴሎና ሶስተኛ ነው። ሰማኒያ አንድ አሉት። ፖርቱጋል ትንሽ ሀገር ነጭ አስር ሚሊዮን ዜጋ ብቻ ያላት ነች። ፖርቱጋል ግን አርባ አራት ትምህርት ቤቶች አሉት፣ ዘጠኝ ሺህ ተማሪዎችን የሚያሰለጥንበት ማለት ነው። ከሜትሮፖሊታን ሊዝበን ውጪ በርካታ ስፍራዎች አሏቸው እና በደንብ ማሰልጠናቸው ላይ የሚሰሩ ናቸው። በዚህ ምክንያትም አንድ ሌላ ትርጉም አለው ይሄ ጨዋታ፣ በአካዳሚያቸው የተዋቀሩ ሁለት ቡድኖች የሚያደርጉት ጨዋታም ነው። ግን የበለጠ ስሜቱ የሀዘኑ ስሜት ነው። አሁን ለባርሴሎና በስሜት በጣም ፈታኝ ጨዋታ ይሆናል ተብሎ ነው የሚጠበቀው። እርማቻችን የነበረን ቆይታ ይህንን ይመስል ነበር። ቀሪ የአራዳ ኤፍ ኤም ሌሎች ፕሮግራሞች ወደ እናንተ ይደርሳሉ። መልካም ጊዜ እንላችሁ።